ሰላም ለእናንተ የሆነ የተወደዳችሁ የእግዚአብሔር ቤተሰቦች እንደምናላችሁ። ዛሬ ደግሞ እግዚአብሔርን ቃል እንካፈላለን ከዕብራውያን ምዕራፉን ጀምሮ ያለውን ሀሳብ እንመለከታለን ማለት ነው እ ወደ እግዚአብሔር ቃል እናልፋለን። እንግዲህ የዕብራውያን መልዕክት በጣም ኢንተረስቲንግ የሆነ መልዕክት ነው። በዛን ጊዜ እንግዲህ ተበትነው ለነበሩ አይሁዶች በመከራ ውስጥ እያለፉ ላሉ አይሁዶች የተጻፈ መልእክት እንደሆነ እናነባለን እናውቃለን። ይህ መልእክት ከመከራው ብዛት የተነሳ ሊጠፉ ለነበሩ አይሁዶች እንደተጻፈ መልእክቱን እናውቃለን ማለት ነው። እንግዲህ ምዕራፍ አንድ ላይ የኢየሱስ ክርስቶስን በላጭነት እሱ ይበልጣል ብሎ የኢየሱስ ክርስቶስን ጌትነትና የኢየሱስ ክርስቶስን በላጭነት ከብሉይ ኪዳን ነቢያቶች እና ከመላእክት አጉልቶና አድምቆ አብልጦ ሲያስቀምጠው እንመለከታለን ማለት ነው። ምዕራፍ አንድን እንመልከተው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የባህሪው መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በሥልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእርሱ አብዝቶ ይበልጣሉ። ከመላእክትስ አንተ ልጅ ነህ፣ እኔ ዛሬ ወልጅ ደግሞም እኔ አባቱ ሆኖ አለው እርሱ ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩረን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለ መላእክትም መላእክቱን መናፍስት፣ አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይሆናል፣ መንግስትህ፣ በትር የቅንነት በትር ነው። ጽድቅን ወደድህ አመፃንም ጠላ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ፣ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጆች ሥራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ የተቀመጥ ከቶ ለማን በሏል? ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም? ምን ይላል? እንግዲህ በዚህ ክፍል መሰረት ስንመለከት ጌታ ኢየሱስ ክርስቶስ ከብሎ ኪዳን ነቢያት እንደሚበልጥ ከመላእክት እንደሚበልጥ በደንብ ኢየሱስ ክርስቶስን አጉልቶ ይነግረናል። ቁጥር አንድ ላይ ስንመለከት ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ብሎ፣ ሁሉም ወራሽ ባደረገው ደግሞ አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ብሎ ይናገራል። መጽሐፍ ቅዱስ ላይ ስንመለከት እግዚአብሔር በብዙ አይነትና በብዙ መንገድ በነቢያት ሲናገር እንመለከተዋለን። ለምሳሌ አሁን በነ ሙሴ ሲናገር በነ ኤልያስ ሲናገር በብሉይ ኪዳን በነበሩት ከዛ ፍጥረት ጀምሮ እስከ ሚልኪያስ ድረስ በተለያዩ ነቢያት እግዚአብሔር ሲናገር እንመለከተዋለን እና ከዛ በኋላ ግን በዚህ ዘመን መጨረሻ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ብሎ ይናገራል እና እንግዲህ በብሉይ ኪዳን በተለያዩ ነቢያት እግዚአብሔር ተናግሯል፣ በተለያየ ነገር ተናግሯል። እንግዲህ በብሉይ ኪዳን ሕግን ሲሰጣቸው እንመለከታለን እና በሙሴ በኩል ይሄ የተሰጣቸውን ሕግ ሲጠብቁ እንመለከታለን በብዙ ነቢያቶች በኩል ደግሞ እግዚአብሔር ሲናገር እንመለከተዋለን በዚህ ዘመን መጨረሻ ግን ሁሉን ወራሽ ባደረገው በልጁ ለእኛ ተናገረን ብሎ ይናገራልና እንግዲህ እግዚአብሔር የመጨረሻ መገለጥ ኢየሱስ ክርስቶስ እንደሆነ ከብሉይ ኪዳን ነቢያት ይልቅ እንደሚበልጥ እንደሚልቅ ይናገራል እና መጻሕፍት ሁሉ ስለ እኔ ይናገራሉ ብሏል ጌታ ኢየሱስ ክርስቶስ ራሱ እንግዲህ ብሉይ ኪዳን ጥላ ስለሆነ አዲስ ኪዳን ደግሞ አካል ስለሆነ በብሉይ ኪዳን በጥላነት ሁሉም ስለ ኢየሱስ ክርስቶስ ይናገሩ እንደነበር እንመለከታለን ማለት ነው። እንግዲህ በአዲሱ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ራሱ እንደመጣ ሁሉን ወራሽ ባደረገበት በልጁ እግዚአብሔር እንደተነገረን የመጨረሻ መገለጥ የሆነውን ልጁን እንደሰጠን እንመለከታለን ማለት ነው። እግዚአብሔር ስም የተባረከ ይሁን። ከዛም በኋላ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ከመጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይናገራል። እንግዲህ እርሱም የክብሩ መንጸባረቅና እና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ብሎ ይናገራል። እንግዲህ ጌታ ኢየሱስ ክርስቶስ የመጨረሻ መገለጥ እንደሆነ ደግሞ እኔና አብ አንድ ነን ብሏል። ጌታ ኢየሱስ ክርስቶስ ራሱ ማለት ነው እና ኢየሱስ ክርስቶስ የባህሪው ምሳሌ እንደሆነ የክብሩ መንጸባረቅ እንደሆነ ይናገራል። የክብሩ መንጸባረቅ የሚለውን ሀሳብ እግዚአብሔርን ሰው በኢየሱስ ክርስቶስ በኩል እንደሚያየው ማለት እኔን ያየ አብን አይቷል ብሎ ሲናገር ጌታ ኢየሱስ ክርስቶስ በኢየሱስ ክርስቶስ በኩል ብቻ እንደሆነ ወደ እግዚአብሔር አብ የምንገባው፣ እግዚአብሔርን አብ የምናየው በኢየሱስ ክርስቶስ በኩል ብቻ እንደሆነ ይናገረናል ማለት ነው። የክብሩ መንጸባረቅ የሚለው ለምሳሌ አሁን አንድ ፀሐይ ብርሃኗን ስትሰጥ ያ የሚወጣው ብርሃን ፀሐዩን እንደሚገልጽ ኢየሱስ ክርስቶስ መምጣት ደግሞ እግዚአብሔርን አብን እንደሚያሳይ የእግዚአብሔርን ክብር እንደሚገልጥ ወይም ደግሞ ስለ እግዚአብሔር እንደሚናገር እንመለከታለን ማለት ነው እና እግዚአብሔርን አንድስ እንኳን ያየው የለም፣ አንድ ልጁ ግን ተረከው ይላል መጽሐፍ ሲናገር እና በኢየሱስ ክርስቶስ በኩል እንደሆነ እግዚአብሔር አብን የምናየው በኢየሱስ ክርስቶስ በኩል እንደሆነ እግዚአብሔርን መመልከት የምንችለው ለእግዚአብሔር መቅረብ እንደምንችል ያሳየናል ማለት ነው። ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይነግረናል ማለት ነው እና እንግዲህ የባህሪው ምሳሌ የሆነና የባህሪው ምሳሌ የሆነና የክብሩ መንጸባረቅ የሆነው ጌታ እግዚአብሔር አብን የገለጠው ጌታ ወይም ደግሞ እግዚአብሔር አብ የተገለጠበት ይህ ጌታ በመጨረሻ መገለጥ የሆነው አንድ ልጁ ከሁሉ የሚልቀው ጌታ እንግዲህ ኃጢአታችንን በራሱ እንዳነሳ መጽሐፍ ቅዱስ ይነግረናል ማለት ነው። በቀራሪ መስቀል እንግዲህ ጌታ ኢየሱስ ክርስቶስ ደሙን እንዳፈሰሰልን እንመለከታለን። እንግዲህ ይህ ያፈሰሰልን ደም ንጹህ የሆነ ደም ከኃጢአት በቀር በነገር ሁሉ እንደኛ እየተፈተነ ነው እና ጌታ ኢየሱስ ክርስቶስ ስለ ኃጢአታችን በቀራንዮ መስቀል ላይ እንደሞተልን እንመለከታለን ማለት ነው። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይናገረናል። እንግዲህ ጌታ ኢየሱስ ክርስቶስ ሞተልን፣ ከዛ ደግሞ ከሞተ በኋላ በሶስተኛው ቀን እንደተነሳ እንመለከታለን ማለት ነው። ከዛ ደግሞ ለሰማይ ከፍ ከፍ እንዳለ በእግዚአብሔር አብ ቀኝ እንደተቀመጠ እንመለከታለን ማለት ነው። ደግሞ ስለኛ እንደሚማልድ እንመለከታለን ማለት ነው። እንግዲህ ጌታ ፍጹም ሰው ፍጹም አምላክ ነውና ጌታ ኢየሱስ ክርስቶስ እንግዲህ ስለኛ ስለ ኃጢአታችን በቀራንዮ መስቀል ላይ እንደሞተልን ከኃጢአት በቀር ደግሞ በነገር ሁሉ እየተፈተን እንደሆነ ግን ራሱን ስለኛ ቤዛ አድርጎ ስለ ኃጢአታችን ራሱን በእግዚአብሔር ፊት እንዳቀረበ እንመለከታለን ማለት ነው። የእግዚአብሔር ስም የተባረቀ ይሁን። እንግዲህ ጌታ ከብሉይ ኪዳን ነቢያት እንደሚበልጥ፣ ከነ ሙሴ እንደሚበልጥ፣ ከነ ኤልያስ እንደሚበልጥ ከተለያዩ ነቢያት እንደሚበልጥ የዕብራውያን መጽሐፍ ይነግረናል ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ እሱ የባህሪው ምሳሌ እንደሆነ የእግዚአብሔር ልጅ እንደሆነ እንመለከታለን ማለት ነው። ከእግዚአብሔር ጋር እየተካከል እንደሆነ እሱ ራሱ መለኮት እንደሆነ እንመለከታለን ማለት ነው። እንግዲህ ይሄ የመጨረሻው የእግዚአብሔር መገለጥ እንደሆነ በብዙ አይነትና በብዙ መንገድ ሲናገር እንመለከታለን። በተለያዩ ነቢያት ሲናገር እንደነበረ በብሉይ ኪዳን እንመለከታለን ማለት ነው። በአዲሱ ኪዳን ግን ራሱ ጌታ ኢየሱስ ክርስቶስ እንደመጣ የመጨረሻዊ እግዚአብሔር መገለጥ የሆነው ጌታ ኢየሱስ ክርስቶስ እንደመጣ እንመለከታለን ማለት ነው። እና ከሁሉም ነቢያት የሚበልጥ እንደሆነ ከሁሉ ነቢያት የሚልቅ እንደሆነ በዚህ ክፍል ላይ እንመለከታለን ማለት ነው። ከመላእክት እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል ብሎ ይናገራል ማለት ነው እንግዲህ በዚህ ክፍል ላይ ስንመለከት እንግዲህ ይሄ የተጻፈላቸው ለተበተኑ አይሁዶች እንደሆነ እንመለከታለን እና በመቅራ ውስጥ ላሉ አይሁዶች እንደሆነ ይሄ መልእክት የተጻፈው፣ ሊጠፉ የቀረቡ አይሁዶችም ጭምር እንደሆነ በመልእክቱ የተጻፈው መመልከት እንችላለን። እና የዕብራውያን ጻፊ ሲጽፍላቸው ኢየሱስ ክርስቶስ ከመላእክት እንደሚበልጥ፣ ከቀደሙ ነቢያት እንደሚበልጥ፣ ከነሙሴ እንደሚበልጥ፣ ከነ ኤልያስ እንደሚበልጥ ከመላእክት እንደሚበልጥ ኢየሱስ ክርስቶስ አጉልቶ ሲጽፍ እንመለከታለን ማለት ነው። እንግዲህ በመጽሐፍ ቅዱስ ታሪክ ላይ እንግዲህ የተለያዩ ትምህርቶች ነበሩ፣ በዘመኑ ትምህርቶች ማለት ነው። እና የፕሌቶ ትምህርት ነበር፣ ምን የሚል ትምህርት? ወደ ዋናው አምላክ ተራ ሰዎች መቅረብ አይችሉም የሚል ትምህርት ነበር። ይህም ትምህርት ደግሞ መለስተኛ አማልክት ወይም ደግሞ መካከለኛ የሚባሉ አማልክት ያስፈልጋሉ ወደ ዋናው አምላክ የሰውየውን ነገር የሚያቀርቡ እዛ ደግሞ ከዋናው አምላክ ደግሞ ተቀርቦ ለተራሱ ደግሞ የሚያመለክቱ በመካከል አማልክቶች ያስፈልጋሉ ብሎ የፕሌቶ ትምህርት ነበር። እንግዲህ ኢየሱስ ክርስቶስ ከመወለዱ ከአራት መቶ ዓመታት በፊት እየነበረ ይሄ የፕሌቶ ትምህርት ነበረና እንግዲህ እንደዚህ አይነት አስተምሮች እንግዲህ ወደ ቤተክርስቲያን ሊገቡበት ሊያሉበት አቅጣጫዎች ነበሩ። ይሄ ምልጫ የሚለው ነገር ወይም ደግሞ በመላእክት አማካኝነት የሚደረግ ምልጫ መላእክት ወደ እግዚአብሔር የሚያቀርቡ አይነት ነገር፣ ሰዎች በመላእክት አማካኝነት ወደ እግዚአብሔር እንደሚቀርቡ የተለያዩ አይነት እንደዚህ አይነት ትምህርቶች ነበሩ ማለት ነው። እና መጽሐፍ ቅዱስ ላይ ደግሞ ሰው በኢየሱስ ክርስቶስ በኩል ካልሆነ በስተቀር ወደ እግዚአብሔር ሊቀርብ እንደማይችል የማንም ሰው ምልጃ በእግዚአብሔር ፊት ተቀባይነት እንደሌለው እንመለከታለን። ምልጃ ስንል ለምሳሌ አንድ ሰው ስለ አንድ ሰው ሕይወት እያለ ይሄ የሚጸልየውን ጸሎት ሳይሆን ሰው ማስታረቅ እንደማይችል ወደ እግዚአብሔር ገብቶ ሰው የሰውን ኃጢአት ሊያስታርቅ እንደማይችል እንመለከታለን ማለት ነው። እንግዲህ በቆላሴስ ሁለት 18 ላይ ሐዋር ቆሎስ ሲናገር ጥትና ምና በመላክትና እንደቆየ እየወደደ ባላየው ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበ ማንም አይፈርድባችሁ ብሎ ይናገራል ማለት ነው። እንግዲህ በዚህ መልክት ስንመለከት እንደዚህ አይነት ሀሳቦች ይሄ በመልአክ አማካኝነት ስለሚገኝ መረጃ የተለያዩ ሀሳቦች ወደ ቤተክርስቲያን እንዲገቡ ቋፍ የደረሱበት ጊዜ እንደነበረ እንመለከታለን ማለት ነው። እንግዲህ ሌላው ደግሞ የቤተክርስቲያን አባት የሆነው ኢራንያስ የተባለ የቤተክርስቲያን አባት አዴነስቴረሴስ በተባለ መጽሐፉ ሲጽፍ ወደ በመሰለኝ ቤተክርስቲያን የምፈጽመው ምንም ነገር የለም ይናገራል፣ ወይም ደግሞ በድግንት ወይም በየትኛውም አይነት ምትሃት፣ ነገር ግን በእነሱ በታማኝነትና በቅን ሁሉም ወደፈጠረ ጌታ በቀጥታ ትሰሚያለች የጌታችን የኢየሱስ ክርስቶስ ስም በመጥራትና ሰዎችን በመርዳት ተአምራትን በማድረግ ትታወቃለች እንጂ በማሳት አይደለም ብሎ አጌንስት ሄረሲስ በሚለው መጽሐፉ ላይ ሲናገር እንመለከታለን ማለት ነው። እንግዲህ የሚያሳየው ኢየሱስ ክርስቶስ በኩል ብቻ እንደሆነ ማማለድ የሚችለው መካከለኛው ኢየሱስ ክርስቶስ ብቻ እንደሆነ ወደ እግዚአብሔር አብ ሰው ሊቀርብበት የሚችለው ብቸኛውና አንደኛው የሆነው መንገድ ኢየሱስ ክርስቶስ እንደሆነ ከእሱ ውጭ ምንም አይነት መንገድ እንደሌለ እንመለከታለን ማለት ነው እና ኢየሱስ ክርስቶስ እንግዲህ ከመላእክት የሚበልጥ እንደሆነ ከመላእክቶች ኢየሱስ ክርስቶስ እንደሚበልጥ እንመለከታለን ማለት ነው። ኢየሱስ ክርስቶስ መለኮት እንደሆነ እሱ የባህሪው ልጁ እንደሆነ እንመለከታለን ማለት ነው። ከእግዚአብሔር ጋር እኩል መለኮት እንደሆነ እንመለከታለን ማለት ነው። እንግዲህ ዓለማት የተፈጠሩት በሱ እንደሆነ እንመለከታለን ማለት ነው። እንግዲህ ያልነበረው ነገር ወደ መኖር የወጣው በኢየሱስ ክርስቶስ በኩል እንደሆነ እንመለከታለን ማለት ነው። ይህ ማለት እንግዲህ ኢየሱስ ክርስቶስ ከዘላለም የነበረ እንደሆነ እንመለከታለን ማለት ነው። ከእግዚአብሔር አብ ጋር የተካከለ እንደሆነ መለኮትነቱ እኩል እንደሆነ እንመለከታለን ማለት ነው። እንግዲህ የጆባዊ ተሶች እንደሚሉት አናሳ አምላክ ሳይሆን እሱ ያው እኩል መለኮት የሆነ አምላክ እንደሆነ እንመለከታለን ማለት ነው። እንግዲህ በዚህ ክፍል ስንመለከት የኢየሱስ ክርስቶስን በማላቅና ኢየሱስ ክርስቶስ ከቀደሙ ነቢያት፣ ከብሉይ ኪዳን ነቢያት፣ ከስርዓቱ ከሁሉ ነገር እንደሚበልጥ ኢየሱስ ክርስቶስ ደግሞ ከመላእክት እጅግ አብዝቶ የሚበልጥ እንደሆነ እንመለከታለን ማለት ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ የዳንበት ይህ እውነት ኢየሱስ ክርስቶስን በማመን ያገኘነው ልጅነት እንግዲህ ዘላለማዊ ልጅነት መሆኑን እንመለከታለን ማለት ነው። እንግዲህ ኢየሱስ ክርስቶስ ከብሉይ ኪዳን ነቢያቶች የሚበልጥ እንደሆነ፣ ከነሙሴ የሚበልጥ እንደሆነ፣ ከተለያዩ ነቢያት የሚበልጥ እንደሆነ እንመለከታለን ማለት ነው። ከመላእክት ደግሞ የሚበልጥ እንደሆነ መካከለኛ የሆነው ኢየሱስ ክርስቶስ ብቻ እንደሆነ የሰው ልጅ ከእግዚአብሔር ጋር ሊያገናኘው የሚችል ወይም መካከለኛ የሆነው አንድ ኢየሱስ ራሱ ብቻ እንደሆነ እሱም ደግሞ መለኮት እንደሆነ እንመለከታለን ማለት ነው። ቁጥር ሶስት ላይ እርሱ የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይናገራል ማለት ነው። እና ሁሉም በስልጣኑ ቃል እየደገፈ ብሎ ይናገራል ማለት ነው። እንግዲህ ይሄ የኢየሱስ ክርስቶስን መለኮተነት የኢየሱስ ክርስቶስን አምላክነት የሚያመለክተና ማለት ነው። እንግዲህ የዚያ በረሃ የመጨረሻውን መገለጥ ኢየሱስ ክርስቶስ መሆኑን እንመለከታለን ማለት ነው። እንግዲህ ሳብ በዚህ በኢየሱስ ክርስቶስ በኩል ካልነ በስተቀር

እንመለከታለን ማለት ነው። እና ይህንን ክፍል ስንመለከት እንግዲህ ኢየሱስ ክርስቶስ ከሁሉም እንደሚበልጥ፣ ከነቢያት እንደሚበልጥ፣ ከመላእክት እንደሚበልጥ ከነሚካኤል ከነሱ ራፊ ኢየሱስ ክርስቶስ የሚበልጥ አምላክ እንደሆነ፣ ዘላለማዊ አምላክ እንደሆነ እንመለከታለን። ዓለማቱ የተፈጠሩበት ጌታ እንደሆነ እንመለከታለን ማለት ነው። እግዚአብሔር ስሙ የሚተባረከ ይሁን። እንግዲህ ይህን ክፍል ስንመለከት የኢየሱስ ክርስቶስን ትልቅነት የምንመለከትበት ክፍል ነው። ኢየሱስ ክርስቶስ ከመላእክት ይበልጣል። ኢየሱስ ክርስቶስ ከቀደሙ ነቢያት ይበልጣል። ኢየሱስ ክርስቶስ ከብሉይ ኪዳን ሥርዓት የሚበልጥ አምላክ እንደሆነ እንመለከታለን ማለት ነው። እግዚአብሔር እርስም የተባረከ ይሁን። አብ የተገለጠበት ብቸኛ መንገድ ኢየሱስ ክርስቶስ እንደሆነ እኔ ያየ አብን አይቷል ያለ መጽሐፍ ሲናገርማ በኢየሱስ ክርስቶስ በኩል ብቻ እንደሆነ ሰው ወደ እግዚአብሔር አብ ሊደርስም የሚችለው በኢየሱስ ክርስቶስ በኩል ብቻ እንደሆነ እግዚአብሔር አብን ያየ የሚችለው ሰው እንደሆነ እንመለከታለን ማለት ነው። እንግዲህ እሱ የባህሪ ምሳሌ እንደሆነ ማለት ነው ባለች ኛ እንግዲህ በተራራው የምወደው ልጄ ይህ ነው ብሎ ከሰማይ እንግዲህ እግዚአብሔር ሲናገር እንመለከታለን ማለት ነው። እንግዲህ እግዚአብሔር የመጨረሻ መገለጥ ኢየሱስ ክርስቶስ እንደሆነ፣ ኢየሱስ ክርስቶስ ደግሞ መለኮት እንደሆነ፣ አለማቱ የተፈጠሩበት ጌታ እንደሆነ እንመለከታለን ማለት ነው። እሱ ደግሞ ፍጥረትን ለመፍጠር በእግዚአብሔር እየተፈጠረ ሳይሆን በእውነት የተወለደ በእግዚአብሔር እኩል የነበረ እንደሆነ ከዘላለም በፊት የነበረ እንደሆነ እንመለከታለን ማለት ነው። እሱ ራሱ መለኮት እንደሆነ እንመለከታለን ከእግዚአብሔር አብ ጋር የተካከለ መለኮት እንደሆነ አናሱ አምላክ እንዳልሆነ እንመለከታለን ማለት ነው። እንግዲህ ይህን ቅርስ ስንመለከት የኢየሱስ ክርስቶስን የበላይነት እንመለከታለን ማለት ነው። የእግዚአብሔር ስም የተማረቀ የሚል ኢየሱስ ክርስቶስ ከቀደሙት ነብያት ይበልጣል። ከብሉይ ኪዳን መስዋዕቶች ይበልጣል። ከብሉይ ኪዳን ስርዓት ይበልጣል። ኢየሱስ ክርስቶስ ከመላእክት ይበልጣል። እግዚአብሔር ስም ይባረክ። እንግዲህ እግዚአብሔር አብ የመጨረሻ መገለጥ ኢየሱስ ነው። በኢየሱስ በኩል ደግሞ ሰው ወደ እግዚአብሔር አብ ይደርሳል። በኢየሱስ ክርስቶስ የቤዛነት ስራ በማመን ሰው ኃጢአቱ ይሰረይለታል። እንግዲህ ኃጢአታችንን ሊያስተሰርይልን የሚችል ሌላ አካል የለም። መላእክት ሊያስተሰርዩልን አይችሉም ኃጢአታችንን የብሉይ ኪዳን ነቢያቶች ኃጢአታችንን ሊያስተሰሩ አይችሉም። ኃጢአታችንን ሊያስተሰሩ የሚችለው ኢየሱስ ክርስቶስን ብቻ ነው። በኢየሱስ ክርስቶስ በማመን የዘላለምን ሕይወት እንደሚገኝ ያስረዳናል ማለት ነው። ክብር ለጌታ። የኢየሱስ የኢየሱስ